ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ፣ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ ለዕለቱ ያዘጋጀንላችሁን ጦማር እስከ መጨረሻው ተከታተሉ። አሰብ የማናት? የዚህ ዘመን ትውልድ አጀንዳ ኢትዮጵያ በጠራራ ፀሐይ በመሪዎቿ ተላላኪነት አሰብን መቀማቷን ትውልድ ያውቃል። ነፍሳቸውን ይማሩና አቶ መለስ ዜናዊ ላፍታ ቀና ብለው ዛሬ አዲሱ ትውልድ እሳቸው የከረቸሙበትን አጀንዳ እንዴት እያስተናገደው እንደሆነ ቢያዩት። አቶ መለስ ምጽዋንም አሰብንም ለማስረከብ ሲባክኑና ሲጣደፉ፣ በደብዳቤ አሰብን አትፈልጉም በሚል በተደጋጋሚ ተጠይቀው ነበር። የወደፊት ቅዠታቸውን በውስጣቸው ይዘው በአራዳ ቋንቋ ይብራብኝ ነበር ያሉት ለማጣጠብ ሲነሳ የትህንግ ታጋዮች ይፋ እንዳደረጉት አቶ መለስ ወደፊት ትግራይ አገር ስትሆን ማለታቸው ነው። አሰብን ከኢትዮጵያ ከመውሰድ ይልቅ ከሻቢያ መውሰድ ይቀላል የሚል ትንታኔ ሰጥተዋል። የአሰብ ጉዳይ ሲነሳ መለስ ብዙ የማንረሳው ምላሽ ሰጥተዋል። ከኤርትራ ጋር በታሪክም ሆነ በህግ አግባብ የማትገናኘው አሰብ በስጦታነት የቀረበችው የፍትሐዊ በሆነ አግባብ ነው። በተለይም አቶ መለስ በ1979 ዓም ኤርትራን አስመልክቶ በጻፉት መጽሐፍ ኤርትራ የኢትዮጵያ ቅኝ ግዛት ነች ማለት ትክክለኛ ና ሳይንሳዊ ነው። ኢትዮጵያ የ3000 ዓመት ታሪክ የላትም ማለታቸውን በግልጽ የሚናገር የዶክተር ያዕቆብ አሰብ የማናት መጽሐፍ እውነት እውነቱን እንድናውቅና ለታሪክ ፍርድም ይመች ዘንድ ፍንትዋ አድርጎ በማስቀመጡ ይለያል። በአልጀርስ ስምምነት ወቅት ኢትዮጵያ የባህር በር የማግኘት እድሏ ሰፊ የነበረ ቢሆንም ፍላጎት ባለማሳየቷ እንዳማረን የቀረ መሆኑን የሚነግረን አሰብ የማናት መጽሐፍ በተዋቀረባቸው 13 መጽሐፎች በሙሉ ሞጋች ሆኖ በመቅረቡ ከጥንካሬዎቹ የሚደመር ነው። ኢትዮጵያ ከኤርትራ ጋር ጦርነት መጽሐፉን ጨምሮ ብዙዎች ትርጉም የለሽና አሳዛኝ ጦርነት አድርጋ ካሸነፈች በኋላ ወታደራዊ ጠቀሜታ ያላቸው ቦታዎችን ይዛ እንደነበር አሰብ የማናት መጽሐፍ ያስታውሳል። ያንን ከፍተኛ ወታደራዊ ድልና የማይገኝ ድል ጨብቶ አሰብን ለማስመለስ መጠቀም ሲገባ በአንድ ሰው ትዕዛዝ መሰረት ያህል ሊሆን እንዳልቻለና አገርና ህዝብን ለከፋ ሀዘንና ኪሳራ የዳረገ ብሔራዊ ጥቅምን ያሳጣ መሆኑን መጽሐፉ በማስረጃ ያቀርባል። ኢትዮጵያ በታሪክ ውስጥ የነበራትን የባህር በር ባለቤትነት መነሻ ያደረገ ኢትዮጵያውያን በባህር በር ባለቤትነታቸው ላይ የገጠማቸውን ተግዳሮትና ያደረጉትን መራር ትግል የዘከረ፣ የባህር በር መኖርና አለመኖር በአንድ ሀገር ኢኮኖሚ ውስጥ የሚያስከትለውን ጥቅምና ጉዳት በዲፕሎማሲያዊ ግንኙነት ላይ ያለውን ሚናና ሌሎችንም የዳሰሰ፣ የኤርትራ መገንጠልን ተከትሎ ኢትዮጵያ ወደብ አልባ ሀገር የመሆኗን ጉዳይ በስፋት የቃኘ፣ የኤርትራን ጦርነት እንዲሁም የአልጀርሱን የድንበር አከላለል ስምምነት ወዘተ በጥልቀት በመመርመር እውነትን ይዞ የቀረበ መጽሐፍ ነው። በአሰብ ወደብ ጉዳይ ላይ በተለየ መልኩ የተለየ አጽንኦት ሰዎችን በመስጠት ያብራራ። በመግቢያውም እንደ ኢትዮጵያውያን አቆጣጠር በታህሳስ 2000 ዓመተ ምህረት በአልጀርስ የተፈረመው የወሰን መካለል ስምምነት ሀገራችን አሰብን የራሷ ግዛት የማድረግ እድል እንደነበራትና በኢትዮጵያ ድክመት ድሉ እንዳመለጠ በመግለጽ በገጽ ዘጠኝ ላይ ኢትዮጵያ የባህር በር በማስመለስ የሁሉም የሀገሪቱ ዜጋ ብሔራዊ ግዴታ መሆኑን በማስረጥ ይህም እንዲሆን እያንዳንዱ ዜጋ አቅሙ በሚፈቅደውና በሚችለው እንዲያደርግ የሚል ሀገራዊ ጥሪን ያቀረበ ነው። በስምምነት ወቅት ኢትዮጵያን ከወከሉ ተደራዳሪዎች መካከል በ ህግ አማካሪነትና በጥብቅና ዘርፍ የተሰማራ ኢትዮጵያዊ ሰው አልነበረም፣ በማለት የአብይን ምስክርነታቸውን የሚሰጡትን ደራሲ ዶክተር ያዕቆብ የድርድሩን ዋና አጋፋሪ ሚኒስትር አብዱልአዚዝ ቡተፍሊካ አልጀሪያ ከሻቢያና ከጀብሃ ጋር ለነበራት ግንኙነት ፖሊሲ ቀራጺ፣ እና ለኤሬትራ መገንጠል ሌት ተቀን የሰሩ ሰው መሆናቸው እየታወቀ በዝምታ ታልፏል፣ በማለትም ይገልጹታል። የአልጀርሱን ውል ከወቅቱ የተዋዋዮች አቅም ልዩነት ከውሉ ኢፍታዊነትና ሌሎችም መሰረታዊ ጉዳዮች አንጻር ውድቅ የሚያደርገው ይህ ዶክተር ያቆብ መጽሐፍ በድርድሩ ኢትዮጵያ 9 ሚሊዮን ዶላር መከስከሷንም በስላቅ እያነሳ ወደው አይሱቁንል ዘንድ እያደርገናል። አሰብ የማናት መጽሐፍ ኢትዮጵያ የባህር በሯ አሰብ እስካልተመለሰላት ድረስ ኢህአዴግ ከየትኛውም በጎም ይሁን መጥፎ ሥራዎች የባህር በር ማዘጋቱን ከሁሉም በላይ ጎልቶ ይወጣል። አሰብ ለኢትዮጵያ እስካልተመለሰ ድረስ ዘመናት አልፎ ዘመናት ሲተኩ በጊዜው ኢህአዴግ ማን ነበር ሲባል መልሱ መንገዶችን ትምህርት ቤቶችን ወይንም ሐኪም ቤቶችን ያነጹ አይሆንም። መልሱ የኢትዮጵያ የባህር በር ያዘጋው መንግስት ነው የሚሆነው በማለት መጽሐፉ ትንቢት ይነግረናል። በመጀመሪያው አንቀጽ ኢትዮጵያን በተለያዩ የታሪክ ወቅቶች በአገር ውስጥ ብቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች ሰው ሰራሽም ሆኖ ተፈጥሯዊ ችግሮችን በትዕግስት ያስተናገዱ ሲሆን፣ ኢትዮጵያን በትዕግስት የማይመለከቱት ነገር ግን ቢኖር የድንበር መድፈርን ነው ማለት ይቻላል የሚለው አሰብ የማን ማናት መጽሐፍ እንዳለው ሁሉ ዛሬ ላይ ስለ አሰብ ጉዳይ ዳግም ምናልባትም ከፍ ላለና ለተጋጋለ የውይይት አውድ ቆስቋሽ ሆኗል። በወቅቱ በመጽሐፉ ላይ አስተያየታቸውን የሰጡ የነበሩ ኢትዮጵያውያን ጸሐፍት በርካቶች ነበሩ። የወርልድ ፕሬሱ ጸሐፊ የዶክተር ያዕቆብ ኃይለማርያም አሰብ የማናት መጽሐፍ ዶክተሩን የሚያስመሰግን ኢትዮጵያውያንን የሚያነቃቃ ነው። መጽሐፉን እያነበብኩ ያለው ይሰማኝ የነበረው ስሜት በመዳን ላይ ያለ ቁስል ዳርዳሩን ሲነካኮት የሚሰጠውን አይነት ስሜት ነው። የምታውቁት ካላችሁ በማለት የመሰክሩለት ከመሆኑ ማኳያ እንመለከተውካል አሁንም አሰብ የማናት መጽሐፍን የተለየ ብቻ ሳይሆን የስነ ልቡና ሕክምና ሳይኮቴራፒ ሆነው ሁሉ እናገኘዋለን። የኢትዮጵያና የኤርትራ ድንበር ማካለልን በተመለከተ በያኔ የተካሄደበት የአልጀርሱ ስምምነት መሰረት ያደረገው የኢትዮ ጣሊያን የቀኝ ግዛትን ስምምነት ነው እንደሚሉት። እንደ ዶክተር ያዕቆብ አገላለጽ በቀይ ባህር በተለይ የአሰብ የኒኩሌር መሳሪያ ቢጠመድበትና የጠላት ጦር ቢሰፍርበት ለህልውናችን ስጋት የሚፈጥር ሁኔታ ቢጠነሰስ ኢትዮጵያ ልታደርገው የምትችለው ምንም ነገር አይኖርም። ሰዎች ከብዙ ጊዜ ጀምሮ ብቸኛ የቀይ ባህር ተቀናቃኛቸው የነበራቸውን ኢትዮጵያ ከባህሩ አካባቢ አግልለው ቀይ ባህርን የአረብ ባህር ለማድረግ ሲታገሉለት የነበረውን ዓላማቸውን አሳክተዋል። በሌላ በኩል ድርድሮ የተካሄደባት ሀገር አልጀርስ ወይም አልጀሪያ የኤርትራን መገንጠል ከጥንስሱ ጀምሮ ተደግፍ የነበረች ከመሆኗን ባሻገር የድርድሩ አጋፋሪ የነበሩት ሚስተር አብዱል አዚዝ ቡተፍሊካ የወቅቱ የአአድ ሊቀመንበር ለኤርትራ መገንጠል የሀገራቸው ውጭ ጉዳይ ሚኒስትር በነበሩበት ጊዜ የሰሩ ናቸው። ሌላው ቀርቶ የአፍሪካ አንድነት ድርጅት ከኢትዮ ኢትዮጵያን ሊነሳ ጥረው አልተሳካላቸውም፣ በማለት በአሰብ የማናት ምዕራፍ ስድስት ስር አስፍረውት ለትዝብትም አብቅቶት እናገኛለን። በአልጀርሱ ድርድር ሂደት የኢትዮጵያን ሽንፈት እውቁ ምሁር ፕሮፌሰር ካላፋም ኢትዮጵያ ሽንፈትን ከድል መንጋጋ ፈልቅቃ አወጣች በማለት የገለጹት መሆኑን በዚሁ መጽሐፍ እና በዚሁ ምዕራፍ ላይ አስፍሮት እናገኛለን። ግራና ቀኝ በጥላት የተከበበችው ኢትዮጵያ ራሷን ለመከላከል የሚያስችል የጦር መሳሪያ ከውጭ በባህር ማስገባት የግድ ይላታል። ይሁን እንጂ ባለወደብ ሀገር ከፈለገ ይህን ያህል ብቻ ይበቃል ብለው ማሳለፍ ላይ ገደብ ሊጥልባት ይችላል። እናም የለዋላዊነት ጉዳይ ዘወትር በቋፍ ላይ ይንጠለጠላል ማለት ይሆናልና ልብ ያለው ልብ ይበል፣ አእምሮ ያለውም ያስብ ዘንድ አጥብቃ አሳስባለች። አሰብ የማን ናት መጽሐፍ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም ሲሉ የተናገሩትን ከስሩ በመናድ ወደብ የሌላቸው ድሃ ሀገራት የውጭ ንግዳቸው ከ33 እስከ 43 በመቶ ሊቀንስ ይችላል። ከዚህም በላይ ኢትዮጵያ ለወደብ ኪራይ በየቀኑ ከ3 ሚሊዮን ዶላር ያው ጊዜ ስሌት ይህ የዶላር ቁጥር ዛሬ ስንት እንደሆነ ባናውቅም ከእጥፍ በላይ ታወጣለች። ከዚህም በከፋ መንገድ በኢኮኖሚ ድገት አንድ ወደብ ያለው ሀገር በ24 ዓመት ኢኮኖሚው እጥፍ ማደግ ሲችል ወደብ የሌለው ግን እጥፍ ለማደግ 36 ዓመት ይፈጅበታል። ኢትዮጵያ ወደብ አልባ ከሆኑ ሀገሮች መካከል በህዝብ ብዛት አንደኛዋ ስትሆን፣ ብሔራዊ ደህንነቷ በዚህ ምክንያት ስጋት ላይ ወድቋል በማለት ገና በጠዋቱ በመጽሐፉ ምዕራፍ አንድ በማስፈር ተቆጭተው ያስቆጫሉ። ኢትዮጵያ አንዳንድ ውሳኔዋን ከጂኦፖለቲካዊ ጥቅም አንጻር ለመፈተሽ ያለባት መሆኑም እንደዛው ሎሬት ጸጋዬ ገብረመድህን ነገር በሆድ ማወቅ ለትውልድ መርዝ መጥመቅ እንዳለው ወይም ደበበ ሰይፉ በትን ያሻራህን ዘርፍ ይኸው እንዳትቀብር ሲል እንዳሳስበው ዶክተር ያዕቆብም የሚያውቁትን በሆዳቸው መቋጠርና ለትውልድ መርዝ ማስቀመጥን ባለመፈለጋቸው ሊመሰግኑ ይገባል። ስራቸው አይን ገላጭ፣ ልብ አስደንጋጭ ጊዜ ከማይሽረው ነውና ከሌሎቹ መለየቱ ላይ አጽንኦት ቢሰጠው ቢያንስ እንጂ ቢበዛበት አይሆንም። በመሆኑም የአገር ባለውለታ ናቸው ብሎ መደምደም ያስችላል። የአሰብ ወደብን መከፈት በዘመናዊቷ ኢትዮጵያ ታሪክ ውስጥ ለረጅም ዜ ስንመኘው የነበረው የህልውና ፍጻሜና ትልቅ የስኬት ምዕራፍ ነው ሲሉም ንጉሱ አሳስበው ነበር። ይህን ስርዓት በጉልህ የሚያስታውሰው የባህር በሮቿን ወደ ኢትዮጵያ ለመመለሰውን ታሪክ በሰፊው ያስታውሳል ብለዋል። የሀገራችን ኢኮኖሚ መታፈን ብቻ ሳይሆን ወደ ባህር መውጫ ትታ በመቆየቷም ኢኮኖሚያዊ ጉዳትን አስተናግዳለች። የአሰብ ባህር መመረቁ ኢትዮጵያ መደበኛና ያልተገደበ የዓለም አቀፍ ንግድ ፍሬ እንዳታገኝ አድርጓታል ሲሉም በወቅቱ ተናግረዋል። በዓለም አቀፍ ህግ የውሃ መስመር አቅራቢያ ያለች ሀገር በጂኦግራፊ አቀማመጥና በታሪ ሁኔታ ወደብ ማግኘት እያለባት አለማግኘቷ የሚያሳዝን ነበር። ዛሬም ቢሆን አንዳንድ የዓለም ሀገራት በተመሳሳይ ቅድመ ሁኔታ ሲሰቃዩ መኖራቸው ያሳዝናል። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች፣ በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት መልካም ጊዜ እንመኛለን።